ሰላም ኢትዮ ተከታታዮች፣ ያው እንደተለመደው እናንተን ከዛ ቻናል ላይ ይዤ የመጣሁትን ፈታላችኋለሁ። ወይ እየቀረ ካለ ደግሞ እዚህ ጋ ምታችሁ ኮሜንት ሴክሽን ስር አስቀምጦልኝ እንዲፈታላችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ይወስዳችኋለሁ። ቤተልሔም፣ በህልሜ ራስ ፎቶ መመልከት ምንድን ነው? ፕሊስ፣ ሁለቴ አየሁ። የራስ ፎቶ መመልከት ካለፈ ጊዜሽ ማስታወስ ያለብሽ ጊዜያት እንዳሉ የሚያመላክትሽ ነው። ያንን ነው የሚያመላክተው። ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ደውል ምልክቷን ተጫወታል አዲስ ሲወጣ እንዲደርሳችሁ እና አንደኛ ሰላም መቅዴ፣ ህልም የማውቀው ሰፈር ነው፣ የገጠር ሰዎች የሚገበያዩበት ቦርሳ ወድቆ አገኘው። ከፈትኩት፣ ብር አገኘው። ከዛም ብዙ ብር መሬት አገኘው። ተስገብገብኩኝ ኪሴ ውስጥ ጨምራለሁን በዛ ላይ በዛ ያለ ነው ብሩ። እህቴ ያለች ይመስለኛል እህቴ ያለች ይመስለኛል። ደንገዝገዝ ያለ ይመስለኛል፣ ጨለማ ነገር። አህያ አለ ፋንዲያም አለ። በዛ ችግር የለውም። እሺ፣ ቦርሳ ውስጥ ብር ማግኘትሽ ያው በአጋጣሚዎች የምታገኛቸው ሲሳዮች እንዳሉ የሚያመላክትሽ ነው ያው ብርብር ነው የሚያመላክትሽ፣ እና ባላሰብሽው ባልጠበቅሽው መልኩ የምታገኙ ነገር እንዳለ የሚያመላክትሽ ነው ያው። ትንሽ ጨለማ ትንሽ ንትናግረን ጸሎት አድርጊ። አህያ ማየት ታታሪነትን፣ ጥንካሬን፣ ሀብትን ስለሆነ የሚያመላክትሽ ቆንጆ ነው። ጸሎት አድርጊ። ያው ድንገተኛ ሆነ ያልጠበቅሽው ነገር ደግሞ ምታገኙ በህይወት ጉዞዎች ላይ መንገድ ላይ ያንን ነው የሚያመላክተው። የምታገኙ ያልጠበቅሽው ነገር እንዳለ ነው የሚያመላክትሽ። ትንሣኤ ሀይ መቅዲ፣ አንድ ሱቅ ሄጄ ፊኛ ለመግዛት ትጠይቃለሁን። የምትሸጥልኝ ልጅ ትልቅ አረንጓዴ ሳሙና ትሰጠኛለች። እኔ እሺ ብዬ እቀበላታለሁኝ። እሺ፣ ሳሙና የሚያመላክትሽ አዲስ የሆነ ጅማር ወይ ስኬት በአጠቃላይ ግን አረንጓዴ ደግሞ ተስፋን ነው የሚያመላክተው። ሳሙናው ደግሞ ያው አዲስ ነገር ጥሩ ነገር እየመጣ እንደሆነ የሚያመላክት ነው። ቆንጆ ነው። ናኒ ታደሰ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም ህይወት ውስጥ እንዳይኖር የምፈልገው ሰው እጅ ሲያስታጥበኝ አየሁ። ምንድነው እጅ መታጠብ? ፈጣሪ በደል ይቅር እንዳለ የሚያመላክት ነው። በጣም ቆንጆ ነው። ሳምራዊት መቅዲ ሰላም ሽብዛ በህልም ቢሮ አብራኝ የምትሰራ ልጅ መቀጥቀጫ ጠይቃኝ፣ ሙቀጫ ሰጠኋት። ቡና የተወቀጠበት ነው ከነዘነዘነው ሰጣኋት። ግን የወቀጠችው ቡና ሳይሆን ሌላ ነው፣ እዛው ቢሮ ቦታ ጋር። ምንድን ነው? መቅዲ ባክሽ ፍችልኝ። ሌላ ጸበል ልጠመቅ ራቁቴ ሆኜ ሴቶች አሉ ተሰለፈን የሚጠመቁ። ከዛ ተራዬ ሲደርስ ተጠመኩኝ። መቅዲ ፍችልኝ። ያት። ያመሰግናለሁ። ጸበል መጠመቅ ንስሐ መግባት ነው። ቆንጆ ንስሐ መግባት ነው። ያው ቡና ሞቀጫ ያው ሌላ ሰው ስም አላግባብ እያነሳ እንደሆነ የሚያመላክት ነው። ሌላ ሰው ስም እያጠፋ የዛችን ሰው ስም እያጠፋ እንደሆነ የሚያመላክት ስለሆነ ያው ጥሩ አይደለም፣ መውቀጥ ምናምን ያንን ነው። ሌላ ሰው ስለዛ ሰው እያወራ ስሙ እያጠፋ እንደሆነ የሚያመላክት ነው። ቢውቲ ሀይ መቅዲ፣ ውዴ ሆቴል ሄጄ መርኬ ያለው መረቅ ያለው ኦኬ መረቅ ያለው የስጋ ጥብስ ስበላ አየው። ምን ሆን መቅዲ? እሺ ያው በጾም ወቅት ከሆነ ስጋ ስበያየሹ ሀጢያት እንዳሰሪ ተጠንቀቂ። ሀጢያትን ነው የሚያመላክተው እና መጸለይ እያስፈልጋል፣ ያንን ነው

ደረጀ በቲክቶክ ታዋቂ የሆነ ሰው ጋር ተገናኘው። ቁመናው የሚያምር በጣም ረጅም ነው። ተቃቀፌ ሰላም ተባባልኩኝ። መናፈሻ ተቀምጬ ተጫወትን፣ ሻይ ቡና ማለን። የሆነ ወንዝ እየተሻገርኩ እያለሁ መጨረሻ ጫፉ ላይ ስደርስ ተደናቀፍኩኝ፣ ወንዙ ውስጥ ተንገዳገድኩ። እንደምንም እየዘለልኩ ተሻግሬ ከጨረስኩ በኋላ ጫማዬ ውስጥ ውሃ ገብቷል። ሳር ላይ በልቤ ተኝቺ የጫማውን ውሃ አራገፍኩ ሰዎች እያዩ አይዞ ሊሉኝ ነበረ። ከዛም ጫማዬን ለብሼ ጉዞዬን ቀጠል። ምን ይሆን እሺ። ታዋቂ ሰው ማየት መጪ ጥሩ ነገር በህይወት እንዳለ የሚያመላክት ነው። በጣም ቆንጆ ነው። ስኬት ማለት ነው የሚያመላክተው። በዛ ላይ ሻይ ቡና፣ ሻይ እና ቡና በጣም ጥሩ ነገር ነው የሚያመላክቱት እና በህይወት እርካታ ማግኘትን ነው። ሻዩ ደግሞ ከችግር መላቀቅን ነው የሚያመላክተው። በጣም ቆንጆ ነው። ወንዝ ስትሻገር፣ ያው ወንዝ መሻገር ያው መጪ አስደሳች ነገርን የሆነ የምታልፋቸው ነገሮች እንዳሉ የሚያመላክት ነው። ቆንጆ ነው። ግን በዛች መሀል ላይ ትንሽ አደናቀፈኝ ያልከ አልወደክም፣ ጥሩ ነው። የሆነ እንቅፋት ነገር ቢገጥምም፣ ያው እንደምታሸንፍ፣ እንደምታልፈው የሚያመላክትህ ነው። በጣም ቆንጆ ነው። ጫማ ስራንም ስለሆነ የሚያመላክተው። ውሃ እህል ውሃ ቆንጆ ነው። ሳር ላይ በደረት መጠ ጤና ነው የሚያመላክተው። በጣም ቆንጆ ነው። ሰዎችም ያው በዙሪያ ከጎነ ጥሩ የሆነ ድጋፍ ወይም ደግሞ ጥሩ የሆነ አመለካከት ሰዎች ለአንተ እንዳላቸው የሚያመላክተና በጣም ቆንጆ ነው። ጸሎት አድርግ መሻገሪያ በጣም ቆንጆ ነው። አንገቱ የታረደ ውሻ ከግቢ ውስጥ ማየት ግን አልሞተም ምንድን ነው? ሁለተኛ እኔ ልጆቼ ሜታቤ ቆሜ ያየኛል። እንደገና ወደ ክችን ደግሞ ስዞር ሌላ ሴት የኔን የሚስቱን ልብስ ለብሳ የኔን የሚስቱን ልብስ ለብሳ የቆመቻለች ፊቷን ወደ ውጭ አድርጋ ምን እንደሆነ ለማወቅ አልቻልኩም። እሺ ውሻ ያው ጥሩ አይደለም፣ ጠላትን የሚያመላክተው ሴጣን ጠላትን ነው የሚያመላክተው። ጸልይ፣ በደንብ ጸሎት አድርጊ። ልጆችን አንቺንም እያየሽ ነው ያየሽው። ስለዚህ ያው በደንብ መጸለይ ያስፈልጋል ማለት ነው። ይሄ ጥሩ አይደለም። ያው ምንም ነገር አላደረጋችሁም፣ ግን እያያችሁ ነው። ስለዚህ ያው መጸለይ ነው የሚያስፈልገው። ሴጣን ውሻ ጥሩ አይደለም፣ ጠላትን ነው የሚያመላክተው። የአንቺ ልብስ ደግሞ ሌላ ሰው ለብሶ ማየት የአንቺ ጸጋ ነው። ልብስ ጥሩ አይደለም። ልብስሽ ሌላ ሰው ለብሶ ብሽ ማየት ጥሩ አይደለም። በደንብ ጸሎት አድርጊ። ያንቺ የሚመኝ እንዳለ ለመቀማት የሚፈልግ እንዳለ ነው የሚያመላክትሽ። ያቺ የምታውቂያትም ከሆነ ጸሎት አድርጊ። ያንን ነው የሚያመላክትሽ። ልብስ ጸጋ ስለሆነ ትንሽ እንትን አይደለም። እንደ ተመቻችሁ ተስፋ አረጋለሁኝ። ያው እንዲፈታ የምፈልጉትን እዛ ላይ ላካችሁ ለ ወደዚህ ሙቭ አድርጉት፣ ያው እንዲመቸኝ ለመፍታት ማለት ነው። በዚህኛው ላይ ስለሆነ የመለቅላችሁ ማለት ነው። ሙቭ አድርጉና እዚህ ጋ አስፈቱ። ያው ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኗት፣ ሲወጡ እንዲደርሳችሁ ማለት ነው። ለዛሬ ይህኝ ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ።